ቻችን እንግዲህ አሁን የምንገኘው በመስቀል አደባባይ ነው። ደማቅ የደመራን በዓል እያከበርን እንገኛለን ማለት ነው። ብፁዕ ቅዱስ አቡነ ማትያስን ጨምሮ ብፁዓን አበው ሊቃነ ጳጳሳት፣ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ እና ሌሎች ባለስልጣናቱን ጨምሮ በደማቅ ሁኔታ የመስቀል የደመራን በዓል እያከበርን እንገኛለን ማለት ነው። አሁንም ቆይታችሁ ከኛ ጋር ይሁን። በድጋሚ እንኳን ለ2018 የደመራ የመስቀል በዓል በሰላም በጤና ደረሳችሁ። መልካም በዓል። እንኳን ለብርሃነ መስቀል በሰላም አደረሰሽ። አብራ ደረሰን።

እንግዲህ በየዓመቱ መስከረም 16 የደመራን በዓል እናከብራለንና፣ ይሄ ከምን የተነሳ ነው? ከምንስ የመጣ ነው? ያው ታሪካዊ ትውፊቱ እንደሚገልጸው የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውን የቆረሰበት፣ ክቡር ደሙን ያፈሰሰበት የጌታችን መስቀል ከጌታ እርገት በኋላ በኢየሩሳሌም ተቀምጦ ብዙ ገቢረ ተአምራት ወመንክራት ታላላቅ ተአምራትን ያደርግ ነበረ። እውራንን ያበራ፣ ሽባዎችን ይተረትር፣ ሙታንን ያነሳ ነበረ። በዚህ ምክንያት

ማለት እንግዲህ አይሁድ በብስጭት ሆነው ነገረ መስቀሉን ከሰው ለመሰወር ያደረጉት ጥረት ነበረ። ይኸውም ምንድነው? በኢየሩሳሌም እና በአካባቢው ያሉ ሕዝቦች ሁሉ ቆሻሻቸው አንድ ቦታ ላይ እንዲደፉ ነበር ያደረጉት። ምንድነው ያደረጉት? ትልቅ ጉድጓድ አስቆፍረው የጌታን መስቀል ከታች አድርገው በየአስር ክንዱ

የፈያታዊ ዘየማንን በቀኝ የተሰቀለውን የሽፍታውን እንደገና ደግሞ በግራ የተሰቀለውን የሽፍታውን መስቀል አድርገው ችንካሮቹንና ሌሎቹንም በህማማትን የተቀበለባቸውን ነዋያት አድርገው ያው ቆሻሻ እንዲደፋ በአዋጅ አስነገሩ። በዚህ ምክንያት በኢየሩሳሌምና በአካባቢው ያሉ ሰዎች ቆሻሻቸውን እያመጡ ይደፉ ነበረ። በኋላም በሰባ ዓመተ ምህረት እንግዲህ ጥጦስ ኢየሩሳሌም መጥቶ ቤተ መቅደሱን አቃጥሎ እንግዲህ ኢየሩሳሌም በጣም ብዙ መከራ ደረሰባት። አይ

ሰዎች ተበተኑና መስቀሉ ያለበት ቦታ ጠፋ። ከዛ በኋላ እንግዲህ እስከ ሶስት መቶ ዓመት ድረስ ቆይቷል ማለት ነው። እንግዲህ እግዚአብሔር ይህን መስቀል እንድታስወጣ ንግስት ሌኒን መርጧታል። ንግስት ሌኒን እንግዲህ የታላቁ ቆስጥንጢኖስ ወይም ኮንስታንታይን ዘግሬት የሚባለው እናት ናት። ልጇን መንፈሳዊ የክርስትና ትምህርት እያስተማረች ነበር ያሰደገችው። እሱም በኋላ መክስሚያኖስን ድል ከነሳ በኋላ 318ቱን ሊቃውንት ሰብስቦ በኒቄያ

ጉባኤ ያደረገ በኋላም ሶል ጴጥሮስን አምጥቶ እንደተጠመቀ ቤተ ክርስቲያን ታሪክ ይነገራል። እሷም ተደስታ ልጇን ኢየሩሳሌም ሄዳ የጌታን መስቀል ማግኘት አስቆፍራ ማስወጣት የፈረሱ አብያተ ክርስቲያናትን ማሳነጽ እንደምትፈልግ ነገረችው። ብዙ ወርቅ እንቁና ሰራዊት ላካ ከቁስጥንጥንያ ኢየሩሳሌም ሄደች። በዘመኑ የነበሩትን የኢየሩሳሌምን ኤጲስቆጶስ ጠየቀችው። ያው ቦታው

ትንሽ ከጊዜ ብዛት የተነሳ ተሰውሮ ስለነበረ ከአረጋውያን እና አሚኖስን እና ኪራኮስን ጠየቀች። በኋላም መጨረሻ ታሪኩን ነገሯት።

መጨረሻ ሱባኤ ገብታ ቃለ እግዚአብሔር ስትጠይቅ በእጣን ጢስ አማካይነት ምልክቱ እንደሚገኝ በነገራት ጊዜ ደመራ አስደምራ እጣን አስጨመረች። ያን ጊዜ እጣኑ መስቀሉ ያለበት ቦታ ላይ አመልክቷል። እሷም ደስ ብሏት ቁፋሩ አስጀምራለች። እንግዲህ መስከረም 16 ነው የተከናወነው። በኋላ መጋቢት አስር የጌታችን መስቀል በ330 ዓመተ ምህረት ላይ ተገኝቷልና የበዓሉ ታሪካዊ ዳራ ይመስላል።

እንደው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይሄንን በዓል ማክበር ከጀመረች ስንት ጊዜ ይሆናታል? በአደባባይ እንግዲህ ነገረ መስቀሉ በጣም ከኢትዮጵያውያን ሕይወት ጋራ የተሳሰረ የተዋሃደ የተዛመደ ነው። ለምሳሌ ኢትዮጵያዊው ጀንደረባ ወደ ኢየሩሳሌም በተጓዘ ጊዜ ትንቢተ ኢሳይያስ ምዕራፍ 53 ነገረ መስቀሉ ሕማማቱን የሚያነሳውን ታሪክ ነበረ ሲያነብ መንፈስ ቅዱስ ፊልጶስን ተከተለው ብሎት

ተርጉሞለት በጌታችን በመድኃኒታችን በኢየሱስ ክርስቶስ የእግዚአብሔር ልጅነት አምኖ በ ሰላሳ አራት አመተ ምህረት እኮ ተጠምቆ የመጣው እኮ ከነገረ መስቀሉ ከሚያወሳው ነሳ ደዌነ ወጾረ ህማመነ ደዋችንን ተሸከመ ህማችን ተቀበለ እያለ የሚናገረውን የኢሳያስን ትንቢት ሲያነብ የነበረ ነው ነውና ነገረ መስቀሉ ኢትዮጵያውያንን ማርኳል ማለት ነው። ከዛ ጊዜ ጀምሮ

በተለይ ደግሞ በቅዱስ ያሬድ ዘመነ መንግስት ቅዱስ ያሬድ በነበረበት ዘመን ይቅርታ፣ የነገሰው ንጉስ ማን ነበረ? ገብረ መስቀል ነበረ ንጉሱ። እና በጣም የሚገርመው ንጉሱ እራሱ ሲቡ ገብረ መስቀል ነው። እና ይሄ በጣም የሚደንቅ ነው። ገብረ መስቀል

ከዛም በኋላ በምንመለከትበት ጊዜ ለምሳሌ ላሊበላ ሚስቱ ራሱ ስሟ መስቀል ክብራ ነበረ፣ ቤተ መስቀልን ሰርታለች። እና ገብረ መስቀል፣ አመተ መስቀል፣ ሁለተ መስቀል፣ ክርስቲያኖች ራሱ ልብሳችን ትዕምርተ መስቀል። እናቶች እንኳን በሃቃውን እንትን ሲሉ በትዕምርተ መስቀል፣ ባህላዊ ልብሳችን ትዕምርተ መስቀል፣ አልፎ ተርፎ ደግሞ ንቅሳት ጭምር በትዕምርተ መስቀል ይነቀሱ የነበሩ ህዝቦች ናቸው። ይህ ብቻ ሳይሆን ደግሞ ለመስቀል ደግሞ ቅዱስ ያሬድ በጣም በርካታ ድርሰቶች ደርሷል።

በተለይ መስከረም 16 ላይ እንደምናነበው በርካታ ነገረ መስቀሉን የሚያነሱ መስቀል ምንድን ይለዋል ቅዱስ ያሬድ የህይወት ዛፍ ይለዋል። በገነት መካከል የህይወት ዛፍ እንደተተከለ በማይ ከለምድር በቀራኒውም የህይወት ዛፍ መስቀል ተተክሏል። አዳም በእፀ በለስ ምክንያት ከገነት እንደተባረረ በእፀ ህይወት በመስቀል ምክንያት ደግሞ ተመልሶ ገነት ስለገባ መስቀል ቢል እጸ ስሬት መስቀል መስቀል ማለት ስሬት የተደረገበት እንጨት ነው በማለት

ብዙ ድርሰቶችን ሊደርስ ችሏል። መስቀል አበራ ብያለ ደግሞ ብዙ አይነት ድርሰቶች ደርሷልና፣ ቅዱስ መስቀሉ የሆነ መስቀል ተሰብሐ፣ ዛሬ መስቀል ተገለጠ እያለ፣ ስለዚህ ነገረ መስቀሉ በአደባባይም ጭምር የሚከበር

በመስቀል ደግሞ በመስቀል ስም የተሰጠው አብያተ መቅደሶች አሉን። ብዙ ቤተ መስቀልን ማየት እንችላለን። እና ስለ ነገረ መስቀሉ በህይወታችን ነው የምንመሰክረው። በጣም አመሰግናለሁ ዶክተር። በድጋሚ እንኳን አደረሰ መልካም በዓል፣ እንኳን አብሮ አደረሰን። በመጨረሻ ለተለያዩ ሚዲያዎችን ብናገርም

እዚህም መናገር መልካም ሆኖ ይታየኛል። መስቀልን ስናስብ መስከረም አስራ ስድስትና አስራ ሰባት ወይም መጋቢት አስር ብቻ ሳይሆን እለት እለት ነው ነገረ መስቀሉ በሰውነታችን ውስጥ ያለው። ለምሳሌ የሰው ልጅ ላሚኒን የሚባል ፕሮቲን አለው ውስጡ። ያ በማይክሮስኮፕ ሲታይ የጌታ መስቀል ነው የሚመስለው እና እጁን ዘርግቶ የተሰቀለ ነው የሚመስለው። ይህ ብቻ አይደለም። እግዚአብሔር አምላክ እያንዳንዱን ሰው ምድር ላይ ሲያመጣው ወይም እዚች ምድር ሲቀላቀል ለእያንዳንዱ ሰ

ልጆች 33 የጀርባ አጥንቶች ሰጥቶታል። ይህ በጣም የሚገርም ነው። ዝም ብሎ ቁጥር ሊሆን አይችልም። ምክንያቱም የራስ ቅል የምትባል ጎልጎታ ላይ በ33 ዘመኑ ነው ጌታችን 33 ዓመት ከሶስት ወር ላይ የራስ ቅል ይላታል ጎልጎታ ላይ ተሰቅሎ ስጋውን ቆረሰ፣ ክቡር ደሙና ፈሰሰ እና ዛሬ

በርዕሰ ልቡናችን እንደ ጎልጎታ በራስ ቅላችን ላይ የጌታ መስቀል ሁሌ ተተክሏል። በዚህ ነው ቅዱስ ጳውሎስ ኦ አብዳን ሰባ ገላትያ እናንተ የማታስተውሉ የገላትያ ሰዎች፣ ኢየሱስ ክርስቶስ እንደ ተሰቀለ ሆኖ በፊታችሁ ተስሎ ነበረ እና ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላልና በደንብ አድርገን ካሰብነው ሰላሳ ሶስቱ የጀርባ አጥንቶቻችን የጌታን እድሜ ነው የሚያሳዩን። የራስ ቅላችን ሀያ ሁለት አጥንት አለው። አዳም አባታችን ሀያ ሁለተኛ ስነ ፍጥረት

አጥንት ባለው ርዕስ አዳም ላይ ነው መስቀሉ ተሰቅሎ የከበረ ደሙን መድኃን ያለም ያፈሰሰውና እና ሁልጊዜ ይህን ነው የምናስበው። እጃችንን ስንዘረጋ ስንዘረጋ ትእምርተ መስቀል ነን። በሰማይ የሚበሩ አዕዋፍ ብትመለከታቸው ትእምርተ መስቀል ይሰራሉ። አዝርዕት፣ አትክልት፣ እጽዋት ብትመለከታቸው አበባው ላይ፣ ግንዱ ላይ፣ ፍሬው ላይ ትእምርተ መስቀል የማታገኝበት የለም። የኪሩቤል የሱራፌል ክንፍን ስንመለከት ሁለት ክንፍ ወደ ላይ፣ ሁለት ክንፍ ወደ ታች፣ ሁለት ክንፋቸውን ወዲያና ወዲህ ሲዘረጉ ትእምርተ መስቀል

ማካከል ናቸውና በስነ ፍጥረት ላይ ሁሉ ያተመው በመሆኑ ክርስቲያኖች ነገረ መስቀሉ ከሰማይ እስከ ምድር

የሚመለከቱት በመሆኑ ነገረ መስቀሉ የመስከረም 16፣ 17 ወይም የመስከረም ሃያ አንድ ወይም የመጋቢት አስር በዓል ብቻ ሳይሆን እለት እለት ምናየው ይሄን እንድናይ ደግሞ አዚም ሊገፈፍ ይገባልና በእውነት ነገረ መስቀሉ ሁሌ በህይወታችን እንድናስበው መልእክቴም ጭምር ነው። መልካም በዓል ለሁላችን ይሁን። በጣም ጥሩ ለሁሉም ኦርቶዶክሳውያን እንኳን አደረሳችሁ ማለት እወዳለሁ። ከሁሉ አስቀድሜ

እንግዲህ ደመራ ማለት መደመር አንድ መሆን ስለሆነ መሰብሰብ ስለሆነ የቤተ ክርስቲያናችን አስተምህሮ ክርስቶስ ኢየሱስ ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ እስባለው እንዳለ ኦርቶዶክሳውያን ሁላችንም የጌታችን የኢየሱስ ክርስቶስን መስቀል ማክበራችንና ትምክህታችን ማድረጋችን በልዩ ሁኔታ ወደ ክርስቶስ የምንቀርብበት መንገዳችን ስለሆነ ነውና በብሉይ ኪዳንም በምልክት ተገልጿል። ወዋው ኮቡ ትምህርት ተለለ ይፈሩ ከብሎ

ለባም አምላክ ዳዊት በመዝሙር 60 ቁጥር 4 ላይ እንደተናገረው የዛሬ ምስባካችንን እሱ ስለሆነ ለሚፈሩ ሰዎች ምልክትን ሰጠሃቸው ተብሎ ነው የተገለጸው እና እኛ እግዚአብሔርን እንፈራለን። ምንፈራውን ደግሞ እግዚአብሔር ምልክት የሰጠን በመስቀሉ ስለሆነ ነው እና መስቀል መድኃኒታችን ነው፣ ኃይላችን ነው፣ ብርታታችን ነው። ሞታችን የተገደለበት ስለሆነ በዚህ በኤፌሶን ምዕራፍ 2 ቁጥር 16 ላይ

ጥልን በመስቀሉ ገደለ ብሏል። እና ጥል የሞተበት ህይወት የተዘራበት ትምክህታችን የሆነ ምልክታችን የሆነ መስቀሉ ስለሆነ ዛሬ በደመራው ምክንያት በንግስት እሌኒ በኩል ማለት ነው ደመራ ተደምሮ የጌታችን የኢየሱስ ክርስቶስ መስቀል የተገኘበትን የምናከብርበት ስለሆነ ቁፋሮም የተጀመረበት መስከረም አስራ ሰባት ስለሆነ ማለት ነውና አንድ ላይ እያከበረን እንገኛለን ማለት ነው። እንግዲህ ለሁሉም ኦርቶዶክሳውያን በድጋሚ

እንኳን አደረሳችሁ ማለት እወዳለሁ። በጣም ደስ የሚል ድባብ ነው። ደስ የሚል ክብረ በዓል እያከበረ እንገኛለን። አዎ እንግዲህ ያው መስቀል አደባባይ መስቀል በዓል ማክበሪያችን በድምቀት በዓሉን የምናከብርበት ከጥንት ጀምሮ ተያይዞ የመጣ ነው። ዘንድሮ እውነት ነው ሴምሴ ቅዱስ ሚካኤል ካቴድራል ተረኛ ሆኗ በዓሉን አክብሯል።

እኛ ደግሞ የሚቀጥለው 2019 ዓመተ ምህረት ዘመነ ሉቃስ በሰላም ያድርሰንና በሰላም ያቆየንና ሀገራችን ሰላም አድርጎ ህዝባችን በሰላም በጤና በህይወት ጠብቆ ያው በደመቀ በዓሉን ለማክበር ዝግጅት እናደርጋለን። ዝግጅቱ የሚጀምረው እንግዲህ ከወዲሁ ከጥቅምት ወር ጀምሮ ነው። እንግዲህ መስከረም ኦልሬዲ ያው

ተጋምሰዋል ከጥቅምት ወር ጀምሮ አመት ሙሉ ዝግጅት ስናደርግ እንከርማለን። በዓሉ ልክ እንዳሁኑ መቼም የተለየ ነገር አናመጣም፣ የተለየ ነገር አናደርግም። ግን ልክ እንዳሁኑ ስዋተ እግዚአብሔር የተሟላ ቅድመ ዝግጅት በማድረግ ስልጠና በማድረግ ቅድመ ዝግጅት ሲባል እነዚህ ንዋያተ ቅዱሳት በማሟላት ልብሰ ተክህኖ

መስቀል፣ መቋሚያ፣ ጸናጽል፣ ከበሮ እንደገና እነዚህ ወጣት ዘማሪያን የሚዘምሩበት ካህናት ልብሰ ተክህኖ ሊቃውንት ጥንግድርብ እነዚህ እነዚህ ሁሉ ዝግጅት አድርገን ነው በዓሉ የምናከብረው። አዲስ በዓል አዲስ ዓመት እንደመሆኑ መጠን ዝግጅቱም፣ እቃዎቹም፣ ንዋያተ ቅዱሳቱም በአጠቃላይ ለበዓሉ መክበሪያ የሚሆኑት አዳዲስ ገዝተን ነው አሰርተን በዓሉን የምናከብረው ማለት ነው።

በእንደዚህ ነው በዓሉ ልናከብር የተዘጋጀ ነው። እግዚአብሔር ይመስገን። እጅግ በጣም ደስ ይላል። ሳከብር ቁጥር ስፍር የለውም። ወይ ግሸን ካልሄድኩኝ እዚሁ ነው የሚሆነው።

መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስ አይሁድ ክህዱ ንሕነሰ ም ላምይ መስቀል ነአምን ብለን በኃይለ መስቀል ዳነው። ለእኛ ለክርስቲያኖች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ለሆን ነው ቤተክርስቲያናችን በአደባባይ ከምታከብረው አንዱና ትልቁ በዓል ነውና እንደምትመለከቱ እጅግ በጣም ደስ ይላል። ለስንተኛ ጊዜ ነው እንግዲህ ደመራን በመስቀል አደባባይ ስታከብር? እረዥም ጊዜ ነው ያል

ብቻ መምጣት በማልችልበት ሰዓት እና አሁን ደሞ በደም እንዲቀርበን ደግሞ ስናከብረ በጣም የሚገርም ነው። በጣም ረጅም ጊዜ ነው ስድስት ሰባት ዓመትና የዘንድሮ በዓል ከሌላው ጊዜ ለየት የሚያደርገው ነገር ካለ ምንድነው?

የሆነ በፊት የሆነ መጨናነቁ ምናምን ነገር እንትን ይል ነበር። አሁን ግን ሁሉም በየተሰጠ ቦታ በየተመደበለት ቦታ ነው ያለው። ዘማሪያኑ በዘማሪያኑ ህዝቡን በህዝቡ ሁሉም በየአለበት ቦታ ነውና እንዲህ የመጨናነቅ መጠናነቅ ምናምን ነው። አብዛኛውን ሰው ነው እንደዚህ ዓይነት በዓል ምናምን ሲሆን ይፈራል፣ የሆነ መጨናነቅ ምናምን። ግን በጣም የተረጋጋ እና ብቻ እንትን ያለ ነው። ይሄ በየቦታው ስለሆነ ሁሉም ደስ ይላልና ያ ነገሩ ደስ ብሎኛል በጣም ያው እግዚአብሔር ያስችለናል ነው በሚለው የሚያዘው

እኛ እግዚአብሔር እናገለግለዋለን ብያላ ምንም እኔ እየተቀደስን ነው፣ እየተባረክን ነው በአገልግሎቱ እኛ እየተጠቀምን ነውና፣ ወደ ላቀ ደረጃ እየደረስን ነው። በዛ ምን አለው አገልግሎት ደግሞ ከምንም በላይ እድሜን ያረዝማል፣ ህይወትን ይባርካል፣ እግዚአብሔር ባንቺ ህይወት እንዲሞላ ያደርጋልና፣ ደስ በሚል ሁኔታ አገልግሎቱን እያስኬድ ነው እንደሱ ፍቃድ